ሰላም ሰላም ውድ ኤንማር ኢትዮጵያ ቤተሰቦች ሰላማችሁ በያላችሁበት ይብዛልኝ። ዛሬ ደግሞ ጀላችሁ የመጣሁት ለጀማሪዎቹ የሚሆን የእንግሊዝኛ አልፋቤቶችን በካፒታል ሌተር ና በስሞል ሌተር ጽፌ ጀላችሁ መጥቻለው። እንዲሁም የእንግሊዝኛ አልፋቤቶችን የማታውቋቸው ከሆነ ምናልባት አማርኛ እያወቃችሁ እንግሊዝኛ ለማታውቁ ልጆች በአማርኛ ጽፌ ይጅላችሁ መጥቻለሁ። ቪዲዮውን ከጅማሬ እስከ ፍጻሜ በጽሞና ተከታተሉት። ለእንማር ኢትዮጵያ አዳዲስ የሆናችሁ ሰዎች ቻናሉን ላይክ፣ ሼር ና ሳብስክራይብ በማድረግ ቤተሰብ ይሆኑ። በየትኛውም ቦታ ሆናችሁ በውስጥ መስመር ገብታችሁ መማር ለምትፈልጉ ኤሞ፣ ዋትሳፕ እንዲሁም ቴሌግራም ስልክ ቁጥር ከታች አስቀምጬላችኋለሁ። ገብታችሁ መማር ትችላላችሁ። አሁን በቀጥታ ወደ ትምህርታችን ኦኬ እንግዲህ፣ መልካም ከዚህ ጋር እንደምትዋቸው እዚህ ጋር ያሉት እነዚህ ካፒታል ሌተሮቹ ናቸው። እዚህ ጋር እነዚህ ወደዚህ ካፒታል ሌተሮች ተጽፈዋል። ከዚህ ጋር ደግሞ የምናያቸው እነዚህ ምንድን ናቸው? ስሞል ሌተሮች ናቸው። ስሞል ሌተሮች ይሄ ኤ ብለን ይች ዚጋ፣ ይሄ ካፒታል ሌተር ኤ ነው። ይሄኛው ስሞል ሌተር ኤ ነው። ነገር ግን ምናልባት እንግሊዝኛን የማታውቁ ናቸው፣ አማረኛ ማንበብ ለምትችሉ እንግሊዝኞች እንዳያናበቡላችሁ ደግሞ እዚጋ ኤ ብዬ ይያላችሁ መጥቻለሁ። በጸሞና እያያችሁ ማንበብ ትችላላችሁ ማለት ነው። ስለዚህ ይሄ ወደዚህ እንቆጥራቸው። ኤ ነው የሚባሉት ሁሉም አንድ አይነት ናቸው። እስኪ ከነጋብራችሁ እንቁጠራቸው ኤ ኤ ብለን በካፒታል ስንጽፋት ይህን ይመስላል። ከዛ በአማርኛ ስንጽፋት ይቺ ነች። ስሞል ሌተራ ደግሞ ኤ ስሞል ሌተር ማለት ይቺ ነች። በተለይ አንዳንዶቹ ኤ ካፒታል ሌተር እና ስሞል ሌተራቸው የሚመሳሰሉ አሉ። እነሱንም እናያለን። ስለዚህ በዚህ መልኩ ታጠናላቸው። ኤ ማለት እነዚህ ናቸው። ቢ ብለን ስንጽፍ ደግሞ ልክ ይቺን ናቸ- ቢ ማለት በእንግሊዘኛ ስንጽፋት ካፒታል ይች ነች። አማርኛ የበቤ ሶስተኛ ፊደል ነው የሚወስደው፣ ይሄን ይመስላል። በስሞል ስንጽፍ ደግሞ ይሄ ነው ቢ እንላለን። ቢ ካልን ቀጥለን ማን ነው የሚኖረን? ሲ ነች። ሲ ብለን የምንጠራ ፊደል ደግሞ ይች ነች። ሲ እንላታለን። ይቺ ሲ በአማርኛ ስንጽፋት ይች ነች። ይሄን ቅርጽ ይኖራታል። ይሄ ቅርጽ ሲኖራት በእንግሊዝ ስንጽፋትም ደግሞ ይች ነች። ስለዚህ ምን አይነት ናቸው እነዚህ ሁለቱ ይቺ ሲና እነዚህ በአጠቃላይ ቅርጻቸው ምንድን አይነት ነው? ተመሳሳይ ነው። ስሞል ሌተራቸው ካፒታል ሌተራቸው ተመሳሳይ ነው። እዚህ ጋር ይቺ ሲና ይችኛዋ ሲ ይችኛዋ ትንሽ የመሆን ነው መጦና ትንሽ የና ቺ መጦን ከፍ ማደግ ነው እንጂ የቅርጽ ልዩነት የላቸውም ሁለታቸው ጋር ማለት ነው። ስለዚህ እነዚህ ሲ ሲ ብለን እናነባቸዋለን። መልካም። ከሲ ቀጥለን ዲ ብለን የምንጠራው ዲ ማለት ይሄ ነው። ዲ ብለን የምንጠራው ፊደል ይሄ ነው። ዲ እንላለን። በአማርኛ ስንጻፍ ይሄ ነው። የደቤት ሶስተኛ ፊደል እንደሚወስደው ስሞሌተሩ ደግሞ ይሄ ነው። ዲ ማለት በስሞሌተ ሲጻፍ ይሄን ቅርጽ ይይዛል ማለት ነው። ስለዚህ ልክ እንዲያደርጋችሁ እራሳችሁን ማንበብ መቻል አለባችሁ። በኋላ አንዴ እንቆጥራቸዋለን። ከዛ ዲ ካልን በኋላ ኢ ብለን እንጠራለን። ኢ ብለን የምንጠራ ፊደል ይቺ ነች። ኢ ማለትም በአማርኛ ስንጽፋት የአቤት ሶስተኛ ፊደል ትወስዳለች። ስሞሌተሯ ደግሞ ይቺን አይነት ቅርጽ ይኖራታል ስሞሌተሯ ይህችን ቅርጽ ኖራታል። ኦኬ፣ እስኪ ወደሚቀጥለው ኒድ። እንዲህ ያደረጋችሁ እራሳችሁን ማብቃት መቻል አለባችሁ። ኢ ካልን በኋላ የሚኖረን ኤፍ ለምንጠራው ነው። ኤፍ ኤፍ ማለት በቅርጽ ደረጃ ይሄ ነው። በአማርኛ ስንጽፈው ኤ እና ፍ ብለን ነው የምንጽፍ። ኤፍ ልክ እንደዚህ ይጻፋል ማለት ነው። ኤፍ ስሞሌተሩ ይሄ ነው። ስሞሌተሩ በዚህ አይነት ቅርጽ ይጻፋል። ብዙውን ጊዜ ለጽሁፍ የምንጠቀምባቸው በተለይ ስሞል ሌተሮችን ነው ስሞሌተሮችን ለጽሁፍ እንጠቀምባቸዋለን። ስለዚህ ኤፍ ካልን በኋላ የሚኖረን ጂ ነው። ጂ ማለት በቅርጽ ደረጃ ይሄ ነው። ጂ ብለን የምንጠራው ፊደል ይሄ ነው። በአማርኛ ስንጽፈው ጂ ባለው ፊደል በአማርኛ ምን ተብሎ ይጻፋል ስትሉ፣ የጀ ቤት ሶስተኛ ፊደል ነው የሚሆነው፣ ይሄ ነው። ወደ ስሞል ሌተር ስትጽፉት ደግሞ ይሄ ዘጠኝ ቁጥር የሚመስል ቅርጽ ይኖረዋል። ዘጠኝ ቁጥርን የሚመስል ቅርጽ ይኖረዋል። ይሄን አይነት ቅርጽ ይኖረዋል ማለት ነው። ስለዚህ ልክ እንዲያደርጋችሁ በደንብ ማንበብ መቻል አለባችሁ። ከጂ ካልን ኤች ነው የምንለው ኤች ማለት ይሄ ነው። ኤችን ልክ እንደ ኤፍ ሁሉ ሁለት ፊደሎችን ይይዛል። ኤን ና ችን ኤና ብለን በአማርኛ ስንጽፍ ኤች ብለን ነው የምንጽፈው። ስለዚህ ኤች ይሆናል። ከዛ በስሞል ሌተርስ እንጽፋት ደግሞ ይች ነች የለ ቅርጽ ያለባት ፊደል ትመስላለች። ለን ምትመስለው ያትች ለን ይመስላል። ከኤች ቀጥለን አይ ነው የምንል። አይ ማለት እች ነች። አይ አይ ስንል እችም አይ። ልክ እንደ ኤች ሁሉ ሁለት ፊደሎችን ይወስዳል። በአማር ጻፍ ይሄ ነው። አና ይ አይ፣ አና ይ አይ እንላለን። በስሞ የተስንጽፋት እችን ቅርጽ ይኖራታል። ከላይ ብቻ ነጥብ መስጠት ነው። በጣም ጥሩ ልክ እንያደረግን እናነባለን ማለት ነው አይ ብለን ጄ ነው የምንለው ጄ ጄ ማለት በቅርጽ ደረጃ ይሄ ነው ጄ ብለን የምንጠራው ፊደል በቅርጽ ደረጃ ይሄን ይመስላል ማለት ነው ይሄ ጄ ብለን የምንጠራው ነው ጄ በቅርጽ ይሄን ከመሰለ ወደ አማርኛ ስንጽፈው ደግሞ ምን አይነት ቅርጽ የሚኖር ልክ ይሄን አይነት ቅርጽ ይኖረዋል? ይሄን አይነት ስትራክቸር ይኖረዋል ከዛ ይሄን ጄን ይሄን አይነት ስትራክቸር ከያዘልን ወደ ስሞል ስንጽፎ ደግሞ ልክ ይሄን አይነት ቅርጽ ይኖረዋል? ልክ እንድያደረግን በደንብ ማንበብ መቻል እና እራሳችንን አብዴት ማድረግ መቻል አለብን። ከጄ ቀጥሎ የሚኖረው ኬ ብለን የምንጠራው ፊደል ነው። ኬ ማለት በቅርጽ ደረጃ ይሄ ነው፣ እንደምታዩት ይሄ ነው። ይሄ ኬ ስሞል ሌተሩም ካፕታል ሌተሩም ተመሳሳይ ነው፣ አንድ አይነት። ትንሽ የሚለየው ይሄኛው በቅርጽ ደረጃ አነስ ይላል፣ ይሄ በቅርጽ ደረጃ ከፍ ይላል ይልቃል እንጂ ሌላ ልዩነት የለውም ስለዚህ ኬ ኬ ነው ማለት ነው እንዳለ አንድ አይነት ነው ኬ ካልን ኤል ነው የምንለው ኤል ማለት ይች ነች በቅርጽ ደረጃ ኤል እንላለን በአማርኛ ስንጽፋት ኤል ብለን በአማርኛ ስንጽፍ ልክ ይሄን ነው ማለት ነው እና ለ የአቤት አምስተኛ ፊደልና የለቤት ስድስተኛ ፊደል በጋራ አስገስ ስንጽፋቸው ኤል ይላሉ ማለት ነው በስሞል ሌተር ስንጽፍ ደግሞ ይች ነች ስሞል ሌተራ ከዛ ኤም ነች ከኤል ቀጥል ኤም ናት ዝች የምትባል ኤም ብለን እንጠራታለን። ኤም ስንልም ኤና ም ኤና ም በአማርኛ የተጻፉ ይህነት ናቸው። ኤና ም ኤና ም። ስለዚህ ኤ አምስተኛ ፊደል ም ስድስተኛ ፊደል ማለት ነው፣ የመቤቶች ከዛ ኤም ስንል ስሙል ተስንጽፍ ደግሞ ይህን ይመስላል። ቅርጾቹ ይህን አይነት ቅርጽ ይኖረዋል ማለት ነው። ኦኬ። ኤም ካልን ኤን ነው የምንለው። ኤን ማለት ይቺ ነች በቅርጽ ደረጃ ኤን እንላታለን። ይቺ ኤን ሳውንስ ስንጽፋት ሁለት ሌትሮ ነው የሚኖራት። ኤን ብለን እንደዚህ እንጽፋለን። ያው ከዚህ ጋር ስሞል ሌተሯ ደግሞ ስንጽፋት በኤች ቅርጽ ትቀመጥልናለች። ኤን ካልን በኋላ ኦ ነው ኦ ብለን የምንጠራው ፊደል። ግን በቅርጽ ደረጃ ስሞል ሌተሩም ካፒታል ሌተሩም ተመሳሳይ ነው። ስሞሌተሩም ሌተሩም ካፒታል ሌተሩም ተመሳሳይ ነው። ይሄ ነው በአማርኛ ስንጽፋ እዚጋ እንደምትዋት እቺን ቅርጽ ይኖራታል። ኦ የአቤት ሰባተኛ ፊደል ይሆናል ማለት ነው። ከኦ ቀጥለን የምናያቸው ማነች? ፒ ነች። ፒም ልክ እንደ ኦ ሁሉ ስሞል ሌተሩና ካፒታል ሌተሩ ተመሳሳይ ነው። ሎኬር ተመልከቱት፣ አንድ ዓይነት ነው። አማርኛ ተጽፎ የፐ ቤት ሶስተኛ ፊደልን ይሆንላቸዋል እንጂ ቅርጻቸው ተመሳሳይ ነው ማለት ነው። ከፒ ቀጥለን ኪው ብለን ምንጠራው ፊደል ነው። ይሄ ይሄን ይመስላል። ኪው ማለት ካፒታል ሌተር ሲሆን ይሄኛው ነው። ከዛ ስንጽፈው ደግሞ በአማርኛ ኪ እና ው የከቤት ሶስተኛ ፊደል ከዛ የወቤት ስድስተኛ ፊደል ይሆንና ይህን አይነት ቅርጽ ይዘልናል። ኪው በአማርኛ ስንጽፈው ይህን አይነት ቅርጽ ከሆነ በስሞል ስንጽፍ ደግሞ ልክ ይሄን ምንጭነሽ ምትሆነ እቺ ማለት ነው። በጣም ጥሩ። ከዚህ ኪው ቀጥለን አር እንላለን። አር ማለት እቺ ነች። አር የአቤት አራተኛ ፊደል ከዛ የረቤት ስድስተኛ ፊደል በጋር አስተዋጓቸው አር ይላል። ስሞሌተሩ ይሄ ነው ስሞሌተሩ ይሄን አይነት ቅርጽ ይኖረዋል። ከአር ቀጥለን ኤስ ነች። ኤስ ስሞሌተሯም ካፒታል ሌተሯም ተመሳሳይ ነው፣ አንድ አይነት ስሞሌተራቸው ካፒታል ሌተራቸው ተመሳሳይ ነው። አማርኛ ብቻ ኤ እና ስ የሰቤት ስድስተኛ ፊደል፣ ኤ ደግሞ የአቤት አምስተኛ ፊደል ይሆናሉ። ቲ ቲ ማለት ካፒታል የተራ ይሄን አይነት ቅርጽ ሲኖራት ይሄን አይነት ቅርጽ ይኖራታል። በአማርኛ ስንጽፋት እቺ የተቤት ሶስተኛ ፊደል ነው የምትሆነው። የተቤት ሶስተኛ ፊደል ትሆንልናለች። ከዛ በእንግሊዘኛ ስንጽፋት ደግሞ ይሄን አይነት ቅርጽ ይኖራታል። ይሄን አይነት ቅርጽ ይኖራታል ማለት ነው። ልክ እንደዚህ የሆነ እያደረጋችሁ መጻፍ መቻልና ዳግማችሁ እያነበባችሁ አእምሯችሁን ማላመድ መቻል አለባችሁ ማለት ነው። በጣም ጥሩ። ቲ ካልን በኋላ የምናገኛት አገኛት ማነች? ዩ ነች። ዩ ማለት ስሞል ሌተር ዋም ካፒታል ሌተር ዋም ተመሳሳይ ነው። ስሞል ዋም ሌተር ስሞል ሌተር ዋም ካፒታል ሌተር ዋም ተመሳሳይ ቅርጽ ይኖራቸዋል። ይህን አይነት የሚኖራቸው ዩ ስንል የቤት ሁለተኛ ፊለል ነው የሚሆነው ዩ በአማርኛ ስትጽፉት ማለት ነው። ከዩ ቀጥለን ቪ ነው የምንለው ቪ ማለትም ስሞል ሌተር ዋም ካፒታል ሌተር ዋም ተመሳሳይ ነው። አማረኛ የቤት ሶስተኛ ፊለል ይሆንላቸዋል። ከዚያ ዘለለው ግን ተመሳሳይ ነው። ደብሊዩም ተመሳሳይ ነው ደብሊዩ ብለን ጥራለ ካፒታል ሌተሩም ስሞል ሌተሩም ተመሳሳይ ነው አማርኛው ግን አራት ፊደሎች ይዛል ደብሊዩ ደብሊዩ ብለን ስንጽፍ አራት ፊደሎችን ይዝልናል ይሄም እዚህ ጋር ያሉት ናቸው ማለት ነው ደብሊዩ ካልን በኋላ ኤክስ ነው የምንለው ኤክስ ማለት ይቺ ነች ስሞል ሌተራ ይቺ ነች ካፒታል ሌተራም ተመሳሳይ ነች እያቸው እነዚህ ኤክስ ትሉ ደግሞ አሁንም ኤ እና የከቤዝ ስድስተኛ ከዚያ የሰቤዝ ስድስተኛ ኤክስ እንላለን ማለት ነው። ኤክስ ስለዚህ ቅርጻቸው ካፒታል ሌተሮችም ስሞሌተሮችም ተመሳሳይነት አላቸው። ከዛ ከኤክስ ቀጥለን ዋይ ነው የምንለው ዋይ። ዋይ ማለት በቅርጽ ደረጃ ይሄ ነው። ዋይ ብለን እንጠራለን ይሄንን ፊደል። ዋይ ማለት ይሄ ነው። በአማ ያስጽፉትም ዋና ይ ነው የሚሆነው። ዋና ይ ይሄ ነው። ከዛ ስሞ ሌተሩ ደግሞ ይሄን ይመስላል። ዜድ ስትጽፉት በካፒታል ሌተር፣ በስሞ ሌተር ስትጽፉት ሲሚላር ተመሳሳይነት አለው። ይህን አይነት ይኖረዋል። ኦኬ እስኪ አብረን አሁን በጋራ አንዴ ሙሉዎችን እናንብባቸው። እናንተ እንግዲህ ከፈለጋችሁ ከዚህ ጋር መጀመር ትችላላችሁ። እናንተ ከፈለጋችሁ መጀመር ትችላላችሁ ወይ፣ ከዚችኛ፣ ወይም ይህን አማርኛውን፣ ወይም ደግሞ ይህን እንግሊዝኛውን መቁጠር ትችላላችሁ። እኔ ከካፒታል ሌተሩን አነብላችኋለሁ ማለት ነው። ኤ ቢ ሲ

ኪው አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ። ልክ እንደዚህ ያደርጋችሁ፣ በደምብ መላልሳችሁ አንብቦት። ያልገባችሁ ነገር ካለ ኮሜንት ሳጥን ላይ አስቀምጡልኝ። እንዲሁም ደግሞ ሁልጊዜም እንደምለው እንዲሰራላቸው የምትፈልጉት ነገር ካለም ሀሳባቸውን ኮሜንት ሳጥን ላይ ያስቀምጡልኝ እኔ ሰርቼ ወደ እናንተ አደርሳለሁ ማለት ነው። ይህ ቪዲዮ ለሁሉም ተደራሽ ይሆን ዘንድ ሳብስክራይብ፣ ላይክና ሸር በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ፣ መልካም ቆይታ።